በኢትዮጵያ የባንክ ኢንዱስትሪ ውስጥ የሚከናወኑ የአገልግሎት አሰጣጥ ስርዓቶችን ማሻሻል ለፋይናንስ ዘርፉ ቀልጣፋነት ያግዛል። በሀገሪቱም የኢኮኖሚ እንቅስቃሴ ውስጥ ከፍተኛ ሚናን የሚወስደው ብሔራዊ ባንክም በፋይናንስ ዘርፉ ላይ የተሻለ አገልግሎት መስጠት ይጠበቅበታል። ባንኩ ለአገልግሎት አሰጣጡ መሻሻል እንዲያግዘው ወዲህ ራሱን ከዘመኑ ቴክኖሎጂ ጋር በማስተሳሰር የተሻለ አገልግሎትን ለመስጠት አቅሞችን በመፍጠር ላይ ይገኛል። ብሔራዊ ባንክ ትላልቅ ሪፎርሞችን ሲያደርግ ነበርና እነኚህ ሪፎርሞችን ተፈጻሚ ለማድረግ የራሱ ለማድረግ እና ቁጥጥርም ለማድረግ ሲስተም በማበልጸግ የነበረውን ሲስተም አፕግሬድ በማድረግ የተጠቀመበት ይባላል። ይህም ሲስተም ፌሞስ ሲስተም አለ። ፌሞስ ሲስተም ዴስክቶፕ ቤዝ የነበረ ሲስተም ነው። ስለዚህ በፊት ላይ መረጃዎች ከባንኮች በሀርድ ኮፒ እየመጣ የሰው ኃይል ተመድቦ መረጃው ወደ ኮምፒውተር የሚገባበት አካሄድ ነበር ስንከተል የነበር ነው። ይህን ሲስተም ነው ወደ ዌብ ቤዝድ ሲስተም ቀይረን ኢንተርፌስ ከባንኮች ጋር ከገቢዎች ጋር ከጉምሩክ ኮሚሽን ጋር በማድረግ መረጃዎችን ኦንላይን በዲጂታል የምናገኝበት ሲስተም ነው የዘረጋ ነው። የፌሞስ የተሰኘውን የውጭ ምንዛሬ አስተዳደርና የተቀናጀ የዲጂታል ስርዓትን ተግባራዊ ማድረጉም ለአገልግሎት አስጣጡ ምቹ ሁኔታን ፈጥሮለታል። ኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አፈቃቀድ ስርዓታችን ላይ ለኢምፖርተር ለኤክስፖርተር የሚደረጉ ኦፕሬሽኖችን የምንከታተልበት ሲስተም አለን። አጠቃላይ በአገሪቱ የውጭ ምንዛሪ ሲወጣም ሲገባም ያሉ መረጃዎችን ኮምፓይል አርገን እንይዛለን። ይህን ሲስተም የምንይዘው ፌሞስ በሚባል የውጭ ምንዛሪ ፕላትፎርም ነው። በተጨማሪም ብሔራዊ ባንክ ለላኪዎችና አስመጪዎች የሚሰጠውን የውጭ ምንዛሪ አገልግሎት ፈቃድ አሰጣት የሚከታተልበትም ነው። ባንኩ በዚህ የዲጂታል ቋት ውስጥ ከ95 ሺህ በላይ ለሚሆኑ አስመጭና ላኪዎች ከወረቀት አልባ አገልግሎት እየሰጠውኝ ነው ይላል። አሁን ላይ ወደ ከሰባ ሺህ በላይ ኢምፖርተሮች መረጃ አለ። ኤክስፖርተሩ ከ25 ሺህ በላይ አካባቢ ኤክስፖርተሮች አሉ። ስለዚህ ሁሉም ባንኮች ደግሞ ን የሚጠቀሙበት አክሰስ ተሰጥቷቸዋል ማለት ነው። ብዙ ጊዜ የኛ የሞኒተሪንግ ስራ አለው። ኢምፖርት ኤክስፖርት የኢትዮጵያ ሕግ ለኢምፖርት የተከፈለ የውጭ ምንዛሬ እቃው መግባቱን ማረጋገጥ ይጠይቃል። ለኤክስፖርት ደግሞ ወደ ውጭ የወጣ እቃ የውጭ ምንዛሬ መግባቱን ይጠይቃል። ይህ እንደ ፖሊሲ መመሪያ ላይ የተቀመጠ ስለሆነ የዓለም አቀፍ ስርዓትን ተከትሎ መረጅ የውጭ ምንዛሬ ስርዓቱ የዓለም አቀፍ ደረጃን የተከተለ ቢሆንም ሞኒተሪንጉ ግን ለእኛ በዳይሬክቲቭ ላይ የተቀመጠ ስለሆነ ለብቻው እንደ ሀገር የምንጠቀምበት ነው። ስርዓቱ ባንኩ በወጪና ገቢ ንግድ ውስጥም ለሚያከናውነው የክፍያ ቁጥጥር ስራ አጋዥ ሆነዋል። ብዙ ወጪ አቅሏል ብለን ነው የምናስበው። ለምን መረጃዎች ከባንኮች ሲመጡ ሃርድ ኮፒ ፕሪንት እየተደረጉ የኤክስፖርት ፐርሚት፣ የኢምፖርት የውጭ ክፍያዎች፣ የተለያዩ ቲኬቶች በብዛት ነው ከባንኮች ወደኛ የሚመጡትና ይህን ኮስት አስቀርቶላቸዋል ማለት ነው። እዛው ራሳቸው ሲስተሙ ላይ ኦንላይን እያስገቡ መረጃዎችን ራሳቸው ጋር የሚይዙ በመሆኑ ብዙ ገንዘብ ሴቭ አርጎላቸዋል። ሁለተኛ ደግሞ ለአስመጪዎችና ላኪዎች ጊዜያቸውን ሴቭ አርጎላቸዋል ማለት ነው። ለምን ከባንክ ወደኛ መረጃ ለማምጣት ይሄዳሉ። እኛ ጋር መጥተው ሴትል ያደርጋሉ። ከከስተምስ ኮሚሽን ከጉምሩክ ኮሚሽን መረጃዎችን እያመጡ እኛ ጋር የማስገባት ሴትል የማስደረግ ስራ ነበረ እና ይሄኛው ከጊዜም አንጻር ከውጭም አንጻር ብዙ ሴቭ ያደረግላቸዋል ብለን እናስባለን። በተዘረጋው ተቋማዊ የውጭ ምንዛሪ አስተዳደርና የተቀናጀ የዲጂታል አሰራር ስርዓት መሰረት የወረቀት አልባ አገልግሎት መስጠት የቻለው ብሔራዊ ባንክ አገልግሎትን ለሚፈልጉት ተቋማት ዘርፈ ብዙ ጠቀሜታም የሰጥ አድርጎታል። ለፖሊሲ ዲሲሽን ለሚፈለገው ሞኒተሪንግ ስራ ለተለያዩ ደግሞ የጥናት ስራዎች የሚያግዝ መረጃ ሪል ታይም ላይ ማግኘት እንድንችል አስችሏል። አሁን ጅማሮ ላይ ነው ያለው፣ ነገር ግን ደግሞ ወደፊት የተሻለ የተበለጠ የተሰራበት ከባንኮችም ጋር ከሌሎችም ጋር መረጃዎችን እየተለዋወጥን እያበለጸግን በቀጣይ የተሻለ ሲስተም ለማድረግ የሚሰራበት ይሆናል። የኢትዮጵያ ብሔራዊ ባንክ ደህንነቱ የተጠበቀ ዘመናዊና ሁሉን አቀፍ የፋይናንስ ስርዓትን በማረጋገጥ የዋጋና የውጭ ምንዛሬ መረጋጋትን ለመጠበቅ የተለያዩ ተግባራትን በማከናወን ላይ ይገኛል።